በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር ሰላሳ በዝች ቀን የቁስጥንጥን የአገር ሊቀ ጳጳሳት ቅዱስ አባት አባት አባ አካኪዮስ አረፈ። ይህም ቅዱስ ቸር የሆነ ምሁር ነው። አምላክ ያጻፋቸውንም መጽሐፍ ቃላቸውን አሳምሮ የሚተረጉም አዋቂ ነው። በቁስጥንጥንያ ቤተ ክርስቲያንም ቅስና ተሹሞ ነበር። በኬልቄዶንም ስብሰባ በሆነ ጊዜ ይህ አባት በጉባኤ ውስጥ በሆነው ሁሉ ደስ አላለውም። ስለ እውቀቱም እንዲመጣ በፈለጉት ጊዜ እርሱ አሞኛል ብሎ ስለ ራሱ ምክንያት ሰጠ። እስክንድሪያ አገር ሊቀጳጳሳት በቅዱስ ዲዮስቆሮስ ላይ ስለደረሰበትም ስቃይ በሰማ ጊዜ እጅግ አዘነ። ሃይማኖታቸው የቀና እንደሆነ በሚያውቃቸው ባልንጀሮቹ በሆኑ በወዳጆቹ በወታደር አለቆችና በመኮንኖች ፊት የአንድነት ጉባኤያቸውን ረገመ። ከሊህም ክፉዎች ከጉባኤያቸው አንድ ያላደረገኝ እግዚአብሔርን አመሰግነዋለሁም አለ። የቁስንጥኔ አገር ሊቀ ጳጳሳት እንጣሊዮስን ባረፈ ጊዜ ሃይማኖቱ የቀና እንደሆነ ስላወቁም የአገሩ ሊቃውንትና መኳንንት ይህንን አባት አካክዮስን መረጡት። እርሱ በቤተ ክርስቲያን ውስጥ የሆነውን መጣላትና መለያየትንም ያስወግዳል በማለትም ተስፋ አድርገው በቁስጥንጥንያ አገር ላይ ሊቀ ጵጵስና አድርገው ሾሙት። በተሾሙም ጊዜም ከብቻው እግዚአብሔር በቀር ማንም ሊያስወግደው የማይችል የጥልና የመለያየት የማይድን በሽታን አገኘ። በልቡም አስቦ መጀመሪያ ራሴን አድን ዘንድ አይሻለኝምን? አለ። የቅዱሳን አባቶቻችን የቄርሎስንና የዲዮስቆሮስን የቀናች ሃይማኖት የተማረና በእርሷ የጸና መሆኑንም እየታመነለት አባ ጴጥሮስም መልእክቱን ባነበበ ጊዜ ደስ ብሎት ታላቅ ክብርን አከበረው። ያችንም መልእክት በጉባኤ ፊት አስነበባት። ከዚህም በኋላ አባ ጴጥሮስ ለመልእክቱ መልስ ጽፎ ከሦስት ኤጲስቆጶሳት ጋር ወደ አካክዮስ ላከ። እነርሱም ወደ ቁስጥንጥንያ ከአባ አካክዮስ ዘንድ በደረሱ ጊዜ የአባ ጴጥሮስን ደብዳቤ ሰጡት። እርሱም ሃይማኖታቸው በቀና በወዳጆቹና በሀገሩ መኳንንት ፊት አነበባት። ሁሉም ደስ አላቸው። አባ አካክዮስም እሊህን ኤጲስቆጶሳት ታላቅ ክብርን አከበራቸው። ወደ አንድ ገዳምም ወሰዳቸው። መሥዋዕትንም አዘጋጅቶ የቁርባን ቅዳሴ በመቀደስ ከሳቸው ጋር አንድ ሆነ። ከሳቸውም ቡራኬን ተቀበለ። ዳግመኛም ከአባ አትናቴዎስ፣ ከአባ ጢሞቴዎስ፣ ከአባ ቄርሎስ፣ ከአባ ዲዮስቆሮስ ከሃይማኖታቸው የሚተላለፈውን እያወገዘ ጻፈ። ያችንም የመልእክት ደብዳቤ ሰጣቸውና በፍቅር በሰላም አሰናበታቸው። ወደ አባ ጴጥሮስን በደረሱ ጊዜ አባ አካኪዎስ ያደረገውን ሁሉ ነገሩት፣ የመልእክቱንም ደብዳቤ ሰጡት። እርሱም ደስ አለው። ስሙንም በማይጠንትና በቁርባን ጊዜ እንዲጠሩም አዘዘ። ዜናውም በሮማውያን ኤጲስቆጶስ አዘን በተሰማ ጊዜ አባ አካኪዎስን ከቁስጥንጥንያ መንበር አሳደዱት። በቀናች ሃይማኖትም እንደ ጸና በደሴት ውስጥ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ላካክዮስ ለእንጣሊዮስ ዋርሱ ዛቢ ስነ ሞገሱ ማኅበረ ኬልቄዶን አብዳን አመሰደድውም አትሮንሱ እንበለ ይእሉ ሃይማኖቶ ወእንበለ ጽድቆ ያሐሱ በኢየሱስ ክርስቶስ አይረፈት ነፍሱ። በዚህችም ቀን የሰማዕት አባ መርቆሪዎስ መታሰቢያው ነው። የቆዝሞስና የድማያኖስም ቤተ ክርስቲያናቸው የከበረችበት እለት ነው። በረከታቸውም በአገራችን በኢትዮጵያ በህዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በዚችም ቀን የቅዱሳን የአናኒዎስ ዘአምድ የአባ ጴጥሮስ የጻድቁ የኢትዮጵያ ንጉሥ የገብረ መስቀልም የእረፍታቸው መታሰቢያ ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለከ ንጉሥ ክቡር እንተ ትትሜ ካባኃይሉ ለእግዚአብሔር ገብረ መስቀል መዋይ ወመግረሬ ፀር በመዋሊከ መዋይ ለሰላም ወፍቅ ማሕሌ ተሰማይ መዝሙር ተከሰ በምጽ። በህዳር ወር የሚነበብ ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን በነቢያትና ሐዋርያት አንድነት በጻድቃንና በሰማዕታትም አንድነት በትጉሃን መላእክትም አንድነት በሁሉም ጸሎት በእመቤታችን በቅዱሰ ቅዱሳን በድንግል ማርያም አማላጅነት ርዕሰ ሊቃነ ጳጳሳቱን አባ መርቆሪዎስን አባ ማቲያስንም ይጠብቅልን የጳጳሳት አለቆችና ኤጲስቆጶሳትን በቤተ ክርስቲያን ውስጥም የተሾሙትን ሁሉ ይጠብቅልን የቅዱሰ ቤተ ክርስቲያን ልጆቻን የምንሆን እኛንም ህዝበ ክርስቲያኑን ይጠብቀን። ሀገራችን ኢትዮጵያን ማህሏን ገነት ዳሯን እሳት አድርገው ይጠብቅልን። ለዘላለሙ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የታህሳስ ወር የቀኑ ሰዓት ዘጠኝ ሰዓት ሲሆን ከእንግዲህም ይጨምራል። ብዝችን በታህሳስ አንድ ቀን በእስራኤል ፊት ነቢይ ኤልያስ የተገለጠበት ነው። በዘችም ዕለት የእስራኤላዊው ናቡቴ የእረፍቱ ነው። በዘችም ቀን ቅዱስ አባት የጋዛ ኤጲስቆጶስ ጴጥሮስ አረፈም። በዘችም ቀን የእስክንድር የአገር ሊቀጳጳሳት ቅዱስ አባት ዮሐንስ አረፈም። በዘችም ቀን የእስክንድር የአገር ሊቀጳጳሳት ቅዱስ አባት አትናቴዎስ አረፈ። በእግዚአብሔር ምስጋና ይሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማእታት፣ ደናግል፣ መነኮሳት፣ አበው ቅድም ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና አማላጅነት አገራችን ኢትዮጵያን ህዝበ ክርስቲያኑን ሁሉ በቸርነቱ ይጠብቅልን ለዘላለሙ አሜን። ዘአቅረብኩ ማሕሌታ ዘኪራ ይላፈ ምለተጸምዱ ከዘልፈ ለላነበብ ተወከብ ዘንዴቴ መጽሐፈ